ህይወቷን እኮ የምትኖራ እሷ ነት እንጂ ሌላ ሰው አይደለም፣ የሚኖረው የእሷን ህይወት የሚመራት ሌላ ሰው አይደለም። ራሷ ነት የምትመራው። እንዴት ነው የሰው ነገር የሰውን ወሬ የሰው ያሳያት ነገር የምታም ነው? በዚህን ሰዓት ሰው እኮ በአካል ራሱ ይቅርና ተካፍሎ ራሱ ለመለያት የፈለገ ነው፣ እነሱም ማለት ነው። እሷ ራሱ ቆም ብላ ይህን ለማሰብ አለባት።

ወይኔ ማዘ ዙዙ እየሰሩ ነው ወይ፣ እኛን እያቃጠሉ ነው ወይ? ምንድን ነው ነገር? እኔ ግን በቃ የምታረቀው አይመስለኝም። እንዴ ብሩኬ ናት ታውቁት? ምንድን ነው ፈጣሪ ትግስቱን ሰጠኝ። ዘንድሮ ደግሞ እኛን ሊያቃጥሉ ነው እንዴ? ወይ እኔ ጌታ ሆይ ደግሞ ምንድን ነው ያለው? ፍጸቆ ምንድን ነው ያለው? ይታረቃሉ፣ ፍጸ ይታረቃሉ ወይ ነገ ከነገ ወዲያ አስታርቄ አመጣለሁ አለ ወይ ምን ስል እሺ፣ አምጡ። ውጣ ግባ የአሁኑ ትውልድ አሁን እንኳን ፍጽም አያስታርቅም። ሀብትሽ ወይ አረ ገላ ነው ማዛ እናንተ ላሽ ላሽ ብላችሁ ይመጣሉ። ወይም እንደ መስለኛ አይ ዘንድሮ ሃይዛንድሮ ትውልድ የአባት አምላክ ይገልግጠው። ወይኔ አቤት፣ አንቺ እንደዚህ አይነት ሰውም አለ? ግን እንደዚህ አቃጣሪ፣ እንደዚህ አይነት እንዴት አይቶ ነው? ግን አሁን እሱ ስልክ አለው ነው ወይስ ጠልፎ ነው እንዴት ነው ያለው? እኮ ጠልፎት ነው መሰለኝ ስልካቸው። ወይኔ ማዘር ይጠለፋሉ እኮ ታውቂያለሽ። የመሬሽ ነው እንደ እንደ ስልክ እኮ ይጠለፋል። ማን ነው ደግሞ ሀይሉ ነው። አረጥኝ ከትክክል እግዚአብሔር እነዚህ ልጆች አንድ ነገር ከሆነ፣ እኔ ራሴ ስልኬን ጠፍቼ ራሱ አንድ ወር እኔ አለቀስኩ ወላ

ፈጣሪ ወይ ምን ይሻላል? ደግሞ ለዛም ደግሞ ስልክ ቀጥታ ሲደውልም አያነሱም። እግዚአብሔርን ቢያነሱ ልኡ እኛ በቃ አትደውሉ፣ ይረጋጉ፣ ቆዩ አያነሱም እኮ ስልካቹ።

ወሬው ያስጠልሻል። ሰድም ሀቢብ እሱስ ወሬው እኮ ያስጠላል። ምንም ደስ የምለ ወሬ የለም። ለእዛ ነው እ እያውቻለ እንትን አድርጉ ቤት ነው እስኪ በእግዚአብሔር ትይዤ ነው የተቀመጥኩ ነው ይሄውላ፣ ምናምን ምናምን፣ ይሄውላ እያወቅኩ ነው ሽማግሌ አስቤ ነበረው አለ

በቃ ከአሁን በኋላ እንትኑ ቤታችን ቁጭ ማለት ነው። ከለስ ለምን እንደልታለሁ እንዴ ይላቁ ስትለ ኧረ እኔ እንጃ። እኔ የምለውም ግራ ጠፋኝ ብቻ ነው አላቅም ነውም አይደለም። ፕራንክ ኖ ላላችሁ፣ ፕራንክ ኖ ካላችሁ እውነት ነው። ሂዳችሁ ቲክቶክ ላይ ኮመንት የተሰጠቁትን ሂዳችሁ እሱም ተናግሮ ቆንጆ የተመላለሱት ሂዳችሁ ማየት ትችላላችሁ። የቡሩኬ እዛ ሂዳችሁ ከቡሩኬ ጋር የተጨፈሩትን ሂዳችሁ አለ እግዚአብሔር ማርያም ና ወይ ይመጨ አንድ አመት ብሎ እሷ ተናግሯል። አላ ከሱ ጀምሮ በውስጥ ደግሞ የተላላኩት ሰላሳ ሁለት ደቂቃ ያወሩትን ሁሉ ነገር እኮ አሳይ። እሱ ውሸት ከሆነ ለምን የቲክቶክ ማየት እንችላለን? ውነት ስለሆነ ነው እንጂ የቲክቶኩን ስናይ ውነት ነው። በቃ የቲክቶኩ ባይኖር ግን ውሸት ነው እንላለን። እንደ ራሴ ነው። እኔ ያላለ ማለት እኔ ነበረ ፕራንክ ነው የሚለው ኮመንቱ ባይኖር ነው። ኮመንት ስላለ ውነት ነው ነው የምለው። ሀቅ ነው። እንዴት ዋላችሁ?

ቁም ብሎ አስቡ እዚህ ጋር ከዚህ በፊት ሃይሚ ብሩኬ ምን አሉ በብር ተቀስቶ ራሱ እኛን ለማያይ እየፈለጉ ነው እያሉ እያወሩ ነበር አይደለ እዚህ ጋር አሁን ለምሳሌ ብሩኬን ልጅቷ ዝም ብሎ ማታ አውተታ ይሄን ማስረጃ ለማያዝ ማውራት ይችላለን እዚህ ጋር ደግሞ ብሩኬና ሃይሚ ተስማምቶ መነጋገር አለባቸው ጌታን እኔ ኮከ ማለት ነው ፍራንክ ነው

እንዴ፣ ሆናችሁ ነው? ይሄን ሰው እኮ እነሱን ለብር ራሱ መለያት ሞክሯል። ይሄ እውነት ነው ብዬ ምን እኛ እውነት ነው ነገር ውስጥ ብቻ ይጠብቃት የሰው ደስታ የማይፈልጉ ምን ምን አለበት አሁን፣ ዳንና አዳም ባለፈው ታስታውሱ ከሆነ ማለት ነው ማነች ፍቅርና ፍቅር ከአብርሽ ጋር ስትሰራ ቴሌግራሙ ላይ እየተጻጻፉ ብሎ አመጥቶ አሳየ ለእንትና ማለት ነው ለዚህ ለሩት አሳየ። በኋላ ላይ ግን ፕራንክ ነው ብለው ሲመጡ እኔ ጽፌ ወደ ስልኬና አይና ስልክ ልክ ይሆናል። ይሄን ሰውዬ እንደዛ አድርገው ነው እንጂ የመጣው ምንም አይነት ጽሁፍ የለም። ይሄ ድንጋራ ሲሆነ

አንተ ሰው ምንድነው የምትፈልገው? እናንተ ውሸቱን ነው በእውነት ነው ምላችሁ። ውሸቱን ነው እኔ ያለቀስኩት ራሱ ቆጨች ጋላኔ ማታታ አይታ ድሩ ብላ ማዓዛ ምን ገለች? ማዛዬ ማዛዬ፣ ውሸቱን ነው። እውነት እርግጠኛውን የምነግርሽ ሰውዬ ውሸቱን ነው። ግን ይሄን ሰውዬ በትትና በትትና ይረፍ፣ በቃ ይቅርታ ተባላል። ይረፍ በቃ

ማዕዛ እናውራ በዝም ወይማ ከልጅቱ ጋር አይንጣ። እሱን ደግሞ ስርአት ማስያዝ ስርአት ሌላው ሳይሆን በስርአቱ መልክ በስነ ስርአት እንትን ማለት ማነጋገር እንጂ እንደዚህ ዝም ብሎ መንዘላዘል አይደለም በእውነት።

ሀሰን ምን አለ? ሀሰንማ መግቢያው ላይ የሰማሁት ማሄን ምንድን ነው? ሶሲና ጌተሻን ነበር ምናምን አዋን አለችው።